የሰላም ውድ እና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ እንዴት ናችሁ? ደና ናችሁ ወይ? ከኔ ጋር ምንም አይልም፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንደተለመደ እንደዚህ ውብ የሆነ በተለያዩ በድስት አይነቶች ወደ እናንተ መጥቻለሁ ማለት ነው። እንደምትወዱት ተስፋ ረጋለኝ። ኢትዮ ኮሚዲያ ቻናልን በየጊዜ እንደዚህ ውብ ውብ የሆነ በጣም የሚያማምሩ የቤት እቃዎችን ይጅላችሁ መጣለሁ ማለት ነው። ስለዚህ ኢትዮ ኮሚዲያ ቻናልን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ብዙ የቤት እቃ አይነቶችን በየጊዜው እንደዚህ በደርዘን በተለያየ ከለርና በተለያየ ዲዛይን እቃዎችን ይዤላችሁ መጣ ይሆናል። ስለዚህ ኢትዮ ኮሚዲያ ቻናል ትንሽ በአሁኑ ሰዓት ቪው እየቀነሰብኝ ነው። እባካችሁ እስቲ ሼር ሼር ማድረጋችሁን ኮፒ ማድረጋችሁን እንዳትረሱ። እናም ማንኛውም አሳብ አስተያየትም ካለ በኮሜንታችሁ ማስፈራችሁ እንዳትረሱ። ባይዘዌ ከዚህ በፊት በኤዲት ቪው ቮይሴ ማለት ነው ማሊክቴንስ ሳላስቀምጥ አልቀርም። አሁን እነዚህ እቃዎች ኢትዮጵያ ውስጥ አሉ፣ እነዚህ ድስቶች የምታዩ ማለት ነው እና አንዳንድ ማስተዋወቃቸውን፣ እኔ ያለው ዱባይ ነው ብዬ ያለው፣ እቃው ግን የሚሸጠው ኢትዮጵያ ውስጥ ነው። እኔ ከዱባይ ወደ ኢትዮጵያ ኦርደር አላረግም ማለት ካርጉ አለክም እውነቱ ማለት ሀሳቡ ያልገባችሁ ሰዎች ከዱባይ ወደ ኢትዮጵያ በእቃ ይዤ የምገባው መስሏችሁ የምጠይቁን ሰዎች አላችሁ። እኔ ከዱባይ ወደ ኢትዮጵያ እቃ ይዤ አልገባም፣ ምክንያቱም ቀረጡ ከባድ ስለሆነ ማለት ነው። እነዚህን እቃ ከኢትዮጵያ ራሱ ነው የምንገዛው። ከተለያዩ ሀገር በኮንትሮባንድ እና ማከፋፊያ ድርጅቶች አሉ፣ ኢትዮጵያ ውስጥ ከነዛ ተረክበን ነው ለከስተመር የምናስረክበው። እና ስለዚህ አሁን እኔ ዛሬ ይህን ቪዲዮ ኤድት እያደረኩ ነው፣ መቼ እንደምፖስት አላውቅም። የዛሬ ሳምንት የዛሬ አስራ አምስት እንደምፖስት አላውቅም። ልክ መፖስት ባለብኝ ሰዓት ኤድት አድርጌ ያዘጋጀሁትን ቪዲዮ እፖስት አለውኝ። ከዛም በኋላ ደግሞ ስልኬ ሁል ጊዜ አዳድስ እቃዎችን ዳውንሎድ አዳድስ እቃዎችን ሴፍ ማድረግ ስፈልግ ድሮ የፖስቶትኳቸውን አጠቃላይ እቃዎችን ደልቼ ምክንያቱም ሴቲንጌ ፉል ስለሚሆን ማለት ነው። ስቶሬጁ የስልኬ ስቶሬጅ ማለት ነው። እና ምን ለማለት ፈልጌ ነው? እና ቪዲዮ ከፖስትኩ፣ ብዙ ጊዜ እኮ የዛሬ ሁለት ወር የዛሬ ሶስት ወር የፖስትኩትን እቃዎቹ ሹት ስክሪን እርግታችሁ በውስጡ ማርመት ስጠይቁ፣ ምናልባት እነዛ የምትጠይቁት እቃ ሊገኝም ላይገኝም ይችላል። ምክንያቱም የዛሬ ሳምንት ያየኑ ልብስ ዛሬ አናገኘውም አናገኘውም። ዛ የዛሬ 15 ያገኘነው እቃ ዛሬ ገባ ብንወጣ ላናገኝ እንችላለን። እና በየጊዜ አዳዲስ ፋሽን ይሆን አዳዲስ እቃዎች ነው እየገቡ ያሉት ስለዚህ እናንተ ማለት በቪዲዮ ያያችሁ እቃ ሁሉ አለ ማለት ይከብዳል። ምክንያቱም አዳዲስ እቃ በየጊዜ ስለሚቀያየር ማለት ነው። እና ተረዱኛላችሁ ብዬ አስባለሁ። እቃው የት ነው የምናገኘው? እቃው ማከፋፍለው ኢትዮጵያ ውስጥ ነው ማድረስ ያመችልበት ቦታ ብቻ ነው ማደርሰው ብያቸዋለሁ። እና እነዚህ እቃ ምናልባት አሁን እነዚህ ማስተዋወቃቸው እቃ ካሉ ኦኬ እናደርሳለን ከሌሉ ደግሞ የለም ብዬ አሳውቃቸዋል እናንተ ግን በውስጥ መስመር ከመጠየቅ ወደኋላ ኋላ አትበሉ እያልኳችሁ ውድ ተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ውብ የሆነው በጣም የሚያማምሩ ተመሳሳይ ከለር የወተት፣ የሻይ፣ የሾርባ እና የተለያዩ የመብያ እቃዎች ከነ ጆክ ከነ ሀራራዎች ደግሞ ሐራራ ማለት ፌርሙዝ ማለት ነው። ኢትዮጵያ የማሞቂያ ምግቦችን ወይም የምናስቀምጥበት የእቃ አይነቶች ናቸው። እነዚህ እቃዎች እስከ ሀራ ሰዓት ምግብን አያቀዘቅዙም። በተለይ ቢዚ የምትሆኑ በስራ ለሊት ወታችሁ ማታ የምትገቡ ማታ ሰርታችሁ ምሳችሁን ቁርሳችሁንም ሰርታችሁ ወደ ስራችሁ ገበታይዛችሁ ምግባችሁን ዳሙቁ ሳትሉ ስራችሁን ተረጋግታችሁ የምሰሩበት። ቴክኖሎጂ በጣም እየተሻሻለ አዳዲስ ነገሮች እየገቡ ነው፣ እግዚአብሔር ይመስገን እና እኛም ደግሞ በስራ ጠንከር ብለን ስራችን፣ ጊዜያችን በአግባቡ እየተጠቀምን ኑሮ ለማሸነፍ ደፋ ቀና ማለት አለብን ብያስባለኝ። ምክንያቱም በዚህ ዘመን ጊዜያችን በአግባቡ ካልተጠቀምን ኑሮ ማሸነፍ ከባድ በሆነበት ዘመን ላይ ያለ ነው እና እነዚህ ውብ የሆኑ የጁስ መፍጫዎች የፈለጋችሁት ጥን አይነት ጁስ መፍጨት ትችላላችሁ። የራሱ የሆነ ማጣሪያ አለ። ስለዚህ እነዚህ ጁስ መፍጫዎችንም የምትፈልጉ ነገር ከሆነ ባላችሁበት ሆናችሁ ኦርደር ማድረግ ትችላላችሁ። ካለ አለ ብዬ አሳውቃለሁ፣ ከሌለ ደግሞ የለም ብዬ አሳውቃለሁ። እንደነገርኳችሁ ከመጠየቅ ወደ ኋላ አትበሉ እያልኩኝ ማሳሰቤን ያስቀምጣለሁ። ውድ ላይ ተከብራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ውብ ሆነው በጣም የሚያማምሩ የተለያዩ የጁስ መፍጫ አይነቶችን እና የተለያዩ የቤት ዕቃ አይነቶችን በጣም የሚያማምሩ የድስት አይነቶችን እና ውብ የሆኑ ደግሞ የሰሃን አይነቶችን ነው ይዤላችሁ የመጣውኝ። እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ደግሞ ላይክ ሰብስክራይብ ሼር በማድረግ አበረታቱ። ከዛም ባሻገር ከኢትዮ ኮሚዳ ቻናል እቃ የገዛችሁ በሙሉ ሀሳብ አስተያየታችሁን በኮሜንታችሁ ማስፈራችሁን እንዳትረሱ። ብዙዎቹ ገዝታችኋል። ብዙዎቹ አስተያየት እየሰጣችሁ ነው እና መሰግናለን እያላችሁ ነው ወይም አመሰግናለሁ ኢትዮ ኮሚዳ ቻናልን የግላችሁ ምርጫ አርግታችሁ? ቤተሰብ ስለሆናችሁ ማለት ነው። ስለዚህ ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ማንኛውም ማሳብ አስተያየት ካለ በኮሜንታችሁ ማስፈራሪያችሁን እንዳትረሱ። እኔ እነዚህን ማስተዋወቅ ነው፣ እቃ የምታገኙበት የስልክ ቁጥርን ላስቀምጥላችሁ። ከዛም ባሻገር ደግሞ በዩቱብ ዲስክርፕሽን ቦክስ ላይ የቴሌግራም ቻናል ሊንክ አለ፣ የዋትስአፕ ቻናል ሊንክ አለ፣ የተለያዩ የዌብሳይት የአፕሊኬሽኖች ሊንኮች በዩቱብ ዲስክሪፕሽን ቦክስ ላይ በኢትዮ ኮሜዲያ ቻናል በዩቱብ ዲስክሪፕሽን ቦክስ ላይ ሊንኮችን አስቀምጫለሁ። በዛ ጆይንግ ብላችሁ በመግባት እነዚህ ማንኛውም ማስተዋወቃቸውን የእቃ አይነቶችን ሾት ስክሪን በማንሳት ሹት ስክሪን ስታነሱ ግን አንዳንድ ጊዜ ማለት ያው ለእናንተም ይከብዳል ብዬ አስባለሁ ማለት ስንት ደርዘን እንደምትፈልጉ ስንት ፍሬ እንደምትፈልጉ ግራም ይገባ ይ ሳት አለ እና ለይቺ ዋጋውን ለመንገር ኮንፊዝ ሆኝ ዝም ምልበት ሰዓት አለ እና ብትችሉ እስቲ ሹት ስክሪን ይያረክ ስታደርጉ ለይታችሁ ስንት ደርዘን እንደምትፈልጉ። አሁን ሙሉ ለሙሉ ከነ ሙሉ ደርዘን ወስደውኝ ይሄ ስንት ነው የሚሉ ሰዎች አሉ እና ተመሳሳይ ቃሱንም ድስተረለም እኮ ሳህኖችን ሳህኖቹ አሁን ቢያዝ እስከ ሀምሳ ፍሬ እስከ ስልሳ ፍሬ የሆነ የሚሆኑ ደርዘኖች አሉ። እና ድስጦቹ እንኳን ያስታውቃል አሁን ስንት አይነት ስንት ደርዘን ድስጦች እንደሆኑ፣ አሁን እዚህ ውስጥ ያስታውቃል። ዋጋውን ለመንገድ ለእኔ ይቀልልኛል። ግን እንደዚህ ትንንሽ እቃዎች፣ ሳህኖች ማንኪያዎች፣ ብርጭቆዎች ከነዚ ጅልማ እንዳዛው። ሁልጊዜ እንደዚህ አዳዲስ እቃዎችን ይዤላችሁ እመጣ ይሆናል። ኢትዮ ኮሚዲያ ቻናልን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ሁልጊዜ አዳዲስ እቃዎችን ወደ እናንተ ይዤ እመጣለሁ። ዛሬ እንደተለመደ እንደዚህ ውብ የሆኑ በጣም ያማምሩ የቤት እቃዎችን ይዤላችሁ መጣውኝ። እነዚህን እቃዎች ግን ኦርደር ማድረግ ከፈለጋችሁ ብዙ ምስ የቴሌግራም ሊንክ አለ፣ የዋትሳፕ ሊንክ አለ፣ የተለያዩ የሶሻል ሚዲያ አፕሊኬሽኖች አሉ። በዛ ገብታችሁ ማዘዝ ትችላላችሁ ማለት ነው። ሪዘርችንስግረናልግታችሁ ስትልኩ ይሄን ክልፍሬ ስንት ነው ብላችሁ ግልጽ አድርጋችሁ ጥያቄውን ብታቀርቡልኝ ለእኔ ሚቀላል ለእናንተም ቶሎ መልስ ሰጣለሁ ማለት ነው። ስለዚህ ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ዛሬ በጣም ዋው የሚያስብሉ ድስጦችን እንደምታዩ የድስት አይነቶች በጣም ነው የሚያምሩ። ስለዚህ እነዚህ ድስቶች ደግሞ ወጥ ማቅረቢያም ይሆናሉ። በከሰል ጭስ ሳይነካ ደግሞ ምግቦችንም ማብሰያዎችንም ማብሰል የምንችልበት ኮክ የምናደርግበት የድስት አይነቶች ናቸው። እነዚህ ባይዘዌ ተመራጭ የሆኑ ድስቶች ናቸው። በማንኛውም አይነት እንትን ብታጥቡ ብዙም እንትን ላይ በአደጋ ላይ አይጥልም፣ እና ከዚህ በፊት ነግሬያቸዋል መሰለኝ። ስትገዙ ግን እኔ እንደ ራሴ እንደግሌ አልሙኒየም ድስጦችን ብትገዙ ደስ ይለኛል። ምክንያቱም እኔ ሻጭም በሆን ለከስተምር የማይሆን ነገር መንገድ አልፈልግም። ምክንያቱም አንድ ይሄ ዘመናዊ አሁን እነዚህ ድስቶች በጣም መዋጽ ናቸው። ጆሮቸውን ጠብቃችሁ ለማሞቅም ለማቅረብም ለማብሰልም የሚጠቅሙ ድስቶች ናቸው። በማንኛውም ሁኔታ እርግታችሁ ብታጥሙ ደግሞ በሽቦ በብረታማ ነገር በፕላስቲክ ብታማስሉ ምንም እንትን የሚያደርግ ሌላ እንትን ሌላ መዘዝ የሚያመጣ ነገር የለም። እንደዚህ አይነት ድስቶች እና እንደዚህ አይነት ድስቶች ግዙ ለማለት ፈልጌ ነው። ግን የሰው የራሱ ፍላጎት ነው። አይ አያያዙን እንችላለኝ ማማስሎንም እንትኖችን ማማሳያዎችም ፕላስቲክ ጠንጥቅቄ ይጠቀማል የምትሉ ነገር ካለም ደግሞ ዘመናዊ የሆኑ ድስቶች አሁን እነዚህ ድስቶች አሉ። እነዚህ ዘመናዊ የሆኑ ድስቶች ናቸው። ስታማስሉ በፕላስቲክ ነገር ውስጡን በማይፈቁ መንገዱ ማብሰል ትችላላችሁ። ባይዘው ድስቶች ምርጥ ምርጥ ድስቶች እየመጡ ነው። ዘመናዊ የሆኑ በጣም የሚያማምሩ የድስት አይነቶች እየገቡ ነው። እንደዚህ አይነት ድስጦች ነው አሁን ያለፈ ድስቱን ውስጡን ያልኩት። እነዚህ አይነት ድስጦች ውስጥ ተጠቀሙ። በሽቦ መታጠብ የለባቸውም። በብረት አመን ነገር መማሰል የለባቸው፣ ምክንያቱም ስለሚፋቁ ማለት ነው። ከተፋቀ በኋላ ደግሞ ምግብ ሲሰራ ለሰውነት ጦር አለም ካንሰር ራሱ ያስመጣል የሚባል ነገር አለ እና እግዚአብሔር ይጠብቀን ከእንደዚህ አይነት ነገር። ስለዚህ ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ዛሬ እንደዚህ ጽብት ያለ በጣም ያማምሩ የቤት እቃዎችን ይዥላቸው መጣውኝ። እንደምትወዱት ተስፋ ረጋለሁ። ኢትዮ ኮሚዲያ ቻናል ስቲ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። አይከፈልበትም ማለት እንደ ምክንያቱም ቻናሉ ቪው እየወረደ ነው። ገና ደግሞ ሞኔታይዝም አላስደረግኩትም። ሰዓት ግን ሊሞላልኝ ትንሽ ነው የቀረው በቅንነት ደጋ- ኢትዮጵያኖችና ኤርትራውያኖች አበረታቱን፣ አይከፈልበትም፣ አልተሳደብኩም። ቢዝነስ እየሰራ ነው። ከራሴ ተርፌ ደግሞ ለሌላ መትረፍ የምፈልግ ልጅ ነኝ። ምድር ላይ ያለው የራሴን አሻራ አስቀምጬ ማለፍ እፈልጋለሁ። ምንሰራው በህይወት እስካለው ድረስ የምለው ልጅ ነኝ፣ እና እያንዳንዷን ጊዜ እነሳት በአግባቡ ለመጠቀም የምሞክር ልጅ ነኝ። ስለዚህ እንደዚህ የስራ ሰው ደግሞ ስታበረታቱ እኔ ደግሞ ለሌላ ስተርፍ ሌላው ደግሞ ከኔ ተርፎ የረዳሁት ሰው ሌላውን ሲረዳ ደስ የሚያሰኝ ነገር የለም ከዚህ የበለጠ። ስለዚህ ቻናሌ ምንም ማለት ገንዘብ እርዱኛል አልኩም፣ ቻናሌ እንዲያድግልኝ ቫናር እንዲወጣ በጣም ማለት፣ አንዳንድ ያው ውስጣቸው ላይ እንትን የሆነ ሰዎች አሉ። እንደዚህ አይነት ሰዎችን ሳይሆን መልካም መልካም ቅንቅን የሆናቸው ሰዎች አበረታቱን ብዙ ነገር የመስራት ህልምና አላማ አለኝ። ሁሉም ሰው የራሲው የሆነ ህልምና አላማ አለው እና እንደዚህ አይነት ሰዎች እናበረታት፣ እርስ በራስ አብረን እንደቅን ሰዎች በተለይ እንደ ሰውኛ የሰው እድገት የሰው ለውጥ የሚያስደስታችሁ ሰዎች እና አበረታቱኝ እላችኋለው ውድና እየተከብራችሁ የኢትዮ ኮሜዲ ቻናል ቤተሰቦች። እና ከዛም ባሻገር ደግሞ ደግሜ የማሳውቀው ነገር ማንኛውም አሳብ አስተያየት ካለ በኮሜንታችሁ ማስፈራችሁ እንዳትረሱ። ምክንያቱም ከሰው ስህተት ከብረት ዝገት አይጠፋም እና እኔ ሙሉ ለሙሉ የራሴ ስህተት ላላ ችላለሁ። ሰው የራሱ ስህተት አያውቅም ሰው ካልነገረው በቀር እና ስህተትም በማንኛውም ሁኔታ እንደዚህ ቮይስ ሲያስቀምጥ ወይም እቃ ከኔ ስትገዙ ቅር ያሰኟችሁ ከውል ካላችሁ ምናልባት እንደዛም አይነት ሰዎችን ካላችሁ ማንኛውም ሀሳብ ካለ በዩቱብ ዲስክሪፕሽን ቦክስ ላይ የዋትሳፕ ሊንክ አለ። በዛ ገብታችሁ አሳብ አስተያየታችሁ ማስቀመጥ ትችላላችሁ። የቴሌግራም ሊንክ አለ፣ ግን ከስድብ ነጻ። ስድብ ጭቅጭቅ በጣም ነው ያስጠላኝ፣ አልችልም፣ አልወድም። ሲጨምር እንደዚህ አይነት ሰው ብሎክ ነው የሚሰጠው። የሚጨቃጨቀኝ፣ የሚሰዳደብን ጊዜ የለኝም ለእንደዚ አይነት ነገር። እንኳን እኔ እንደዚ አይነት ለመጨቃጫው ለመሰዳደብ፣ በፍቅርም ለመኖር ጊዜ አልበቃኝም። ስለዚህ ሀሳብ የምትመክሩት አስተያየት ካለ ዋትሳፕ ላይ ገብታችሁ የራሳችሁን ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ ማለት ነው። ኤግዛምፕል ነው ምንድን ነው ማለት ብለ ነው እንደዚህ ሳኖችን ሙሉ ለሙሉ ሹት ስክሪን አድርግታችሁ በውስጡ መስመር ይሄ ስንት ነው ብትሉኝ፣ ስንት ፍሬ የስንት ፍሬ ዋጋ ነው የምነግራችሁ። እንደዚህ አይነት ነገር ነው። እኔ ግርኝ ላይ በቃ ግር ሲለኝ ላይ ዝም ብላለሁ። በቃ አሁን ከነዚህ ይሄን አክል ፍሬ ስንት ነው ብላችሁ ጠይቁኝ። ስትጠይቁኝ ሹት ስክሪን አድርግታችሁ በውስጡ መስመር ስትመጡ ይሄ ኤና ክል ፍሬ ወይም 12 ወይም 24 ፍሬ ምን አክል ነው? የሹርባው ሳህን ኤና ክል ስድስት ፍሬ ወይም 12 ፍሬ ይፈልጋለው። የሳምቡሳ የተለያዩ ማስቀመጫዎች ሳህኖች ደግሞ 12 ፍሬ ይፈልጋለው። ጥያቄ ስትጠይቁኝ ግልጽ እርግታችሁን ጠይቁኝ፣ ዋጋውን ለመንገር እኔን ቶሎ መልስ ለመስጠት እንዲመቸኝ ማለት ነው። ግን እንዳለ በደርዘኑ አንስታችሁ ይሄ ስንት ነው ስትሉ በቃ መልሴ ዝም ነው። አንዳንድ ጊዜ ስንት ፍሬ ነው የፈለግሽው ብዬ የምጠይቅበት ሰዓት አለ። የማይመልሱም ሰው ስላሉ እና ገዢው ያው የጠየቀው ሁሉ አይገዛው እና ለዚህ ችግር የለም ልስጭላቸዋለሁ። ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ እንደዚህ አይነት ድስጦች ናቸው። በሽቦ መታጠብ የሌለባቸው እና ብረት ነክ በሆኑ ነገሮች ማማሰል የሌለባችሁ አሁን ያለፈው ልስጥ ነው። ብትችሉ ይኸው ይሄ ድስት በጣም ጠንካራ፣ በምንም አይነት እንትን ብታጥቁት፣ በምንም አይነት ነገር ብታማስሉት፣ ሌላ እንትን ሌላ እንትን የማያመጣ ድስት ነው፣ የአልሙኒየም ድስት። ስለዚህ ዛሬ እንደዚህ ለየት ያለ በተለያየ ከለር እና በተለያየ ዲዛይን በጣም ምርጥ ምርጥ የሆኑ እቃዎችን ነው ይዤላችሁ የመጣውኝ እንደምትወዱት ተስፋ እነዚህ ማሞቂያ እቃዎችን በተለይ ማሞቂያ እቃዎችን በዛ አድርጌ እያስተዋወቅኩ ነው። ስለዚህ እነዚህ ማሞቂያ እቃዎችን አብዛኛው ጊዜ በተለያየ ከለር እና በተለያየ ዲዛይን ነው ይዤላችሁ መምጣው። እንደምትወዱት ተስፋ አደርጋለሁ። ኢትዮ ኮሜዲያ ቻናል ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ዛሬ እንደዚህ ውብ የሆነው በጣም የሚያማምሩ የቤት እቃዎችን ነው እጅላቸው የመጣሁኝ። ሁል ጊዜ እንደዚህ ጽድት ያለ በጣም የሚያማምሩ የቤት እቃዎችን እጅላቸው መጣው። በቀጣይ ደግሞ እንደዚህ ለየት ያለ በጣም የሚያማምሩ እቃዎችን እጅላቸው መጣ ይሆናል። አሳብ አስተያየትም ካለ በኮሜንታችሁ ማስፈራችሁ እንዳትረሱ። ዛሬ የነበረኝ ቆይታ ይህን ይመስላል። በቀጣይ ደግሞ እስከምንገናኝ ድረስ ይህን ቪዲዮ ስለቅላችሁ ሼር ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ፣ ለብዙዎች እንዲዳረስ አድርጉ። ስራይም በሰፊው ኢንተርናሽናል አድርጉ እንዲሰራ። ደጋግና ቀን የሆናችሁ ሰዎች አበረታቱኝ፣ ሌሎች ደግሞ እግዚአብሔር ልቦና አይስጣችሁ። አንዳንድ ሰዎች አሉ እና እንደዛ አለው። ዛሬ ቆይታ ይን ይመስላል። እንደተለመደ ደግሞ ውዷን እናት አገራችን እግዚአብሔር ለሰው ልጅ በሙሉ ሰላሙን ይስጥን እያልኩኝ በረቱ ማዘን የእግዚአብሔር ሰላም ይብዛልን ለሀገራችን። ዛሬ ቆይታ ይህንን ይመስላል። በቀጣይ ደግሞ ውብ የሆነው በጣም ያማምሩ በእናንተ ሀሳብ አስተያየትም እቃዎችን በተለያየ ከለር እና ዲዛይን ይዤላችሁ የምመጣ ይሆናል። ዛሬ ቆይታ የን ይመስላል። በጣም ውብ የሆኑ እቃዎችን ነው ይዤላችሁ የምመጣው ማለት ነው። እና እናንተም እቃዎቹን ወዳቸዋል በጣም እየወደዳችሁ ነገር ግን እቃው በየጊዜ እየተቀያየረ ዛሬ ወር ያያችሁትን እቃ ዛሬ አላገኝም። ይሄ ነው ችግሩ እንጂ መለቃቸው እቃ ራሴም በጣም ወድጄ ነው እያስተዋወቁት ያለሁት። ስለዚህ እንደዚህ ውብ የሆኑ እቃዎችን በየጊዜ በኢትዮ ኮሚዲያ ቻናል በደርስን ያልኳቸውን እነዚህ በደርስን የሆኑ ብርጭቆችን ቁጥራቸውን መንገድ ናለባቸው። እዚ እንዳለ ደርዘን ጋምጣችሁ ዋጋውን እንዳጠይቁኝ ይህን አክል ፍሬ ለመፈለግ ብላችሁ መጠየቅ ትችላላችሁ ማለት ነው። ዛሬ እንደዚህ ውብ የሆነ በጣም የሚያማምሩ ኳሊቲ የሆነ ቃ ነው በየጊዜ ይላችሁ የመመጣው ማለት ነው። ውድና የተከበራችሁ የኢትዮ ኮሚዳ ቻናል ቤተሰቦች ዛሬ ቆይታ ነው ይመስላል። በድጋሚ አሳብ አስተያየታችሁን በኮሜንት ማስባራችሁ እንዳትረሱ። ስለነበረን ቆይታ እጅግ ገረግ አመሰግናለሁ። ስለምታበረታቱኝ ደካማን ጎኔም ስለምትነግሩኝ፣ በርችሌኝ፣ ቀጢ፣ ጎበዝ የምትሉኝም እጅግ ገረግ አመሰግናለሁ ውድ ኤርትራውያን ና ኢትዮጵያውኖቹን በሙሉ አመሰግናለሁ እያልኩኝ ለእግዚአብሔር ባላችሁበት ቦታ ሁሉ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ ቆይተ ይመስላል። በቀጣይ ደግሞ በድጋሚ በተለያየ ውብ በሆነው ዕቃ እስከምንገኛ ድረስ መልካም ጊዜ ይሆንላችሁ።